ነጸብራቅ አንድ እግዚአብሔር በመጀመሪያ የፈጠረው ምንድን ነው እና እንዴት ሁለት አምላክ በመጀመሪያው ቀን ብርሃንን ከጨለማ የለየው እንዴት ነው ሦስት እግዚአብሔር ለፈጠረው ብርሃን ምን ስም ሰጠው አራት አምላክ በሁለተኛው ቀን ውሃን እንዲከፋፈል ምን ፈጠረ አምስት አምላክ የደረቀውን ምድር ለመሥራት ውሃን የሰበሰበው እንዴት ነው ስድስት? እግዚአብሔር በሦስተኛው ቀን ምን ዓይነት ዕፅዋት ፈጠረ? ሰባት እግዚአብሔር ፍጥረቱ መልካም መሆኑን ለምን አየ? ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ። ምድርም ቅርጽ የለሽና ባዶ ነበረች። የምድርን ጥልቅ ስፍራ ሁሉ ጨለማ ውጦት ነበር። የእግዚአብሔርን መንፈስ በውሆች ላይ ይረብብ ነበር። ከዚያም እግዚአብሔር ብርሃን ይሁን አለ፤ ብርሃንም ሆነ። እግዚአብሔርም ብርሃን መልካም እንደሆነ አየ፤ ብርሃኑን ከጨለማ ለየ። እግዚአብሔርን ብርሃኑን ቀን ጨለማውን ሌሊት ብሎ ጠራው። መሸ ነጋም፤ የመጀመሪያ ቀን። እግዚአብሔር ውሃን ከውሃ የሚለይ ጠፈር በውኆች መካከል ይሁን አለ። ስለዚህ እግዚአብሔር ጠፈርን አድርጎ ከጠፈሩ በላይና ከጠፈሩ በታች ያለውን ውሃ ለየ። እንዳለውም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። መሸ ነጋም፣ ሁለተኛ ቀን። ከዚያም እግዚአብሔር ከሰማይ በታች ያለውን ውሃ በአንድ ስፍራ ይከማች፣ ደረቁ ምድር ይገለጥ አለ። እንዳለውም ሆነ። እግዚአብሔር ደረቁን ምድር የብስ በአንድነት የተሰበሰበውንም ውሃ ባህር ብሎ ጠራው። እግዚአብሔር ይህ መልካም እንደሆነ አየ። እግዚአብሔር ምድር ዕጽዋትንም እንደየወገናቸው ዘር የሚሰጡ ተክሎችንና በምድር ላይ ዘር ያዘሉ ፍሬ የሚያፈሩ ዛፎችን እንደየወገናቸው ታብቀል አለ። እንዳለውም ሆነ ምድር ዕጽዋትን እንደየወገናቸው ዘር የሚሰጡ ተክሎችንና በውስጣቸው ዘር ያለባቸው ፍሬ የሚያፈሩትን ዛፎች በየወገኑ አበቃለች። እግዚአብሔርም ይህ መልካም እንደሆነ አየ። መሸ ነጋም፣ ሦስተኛ ቀን። እንጸልይ። የሰማይ አባት፣ ሰማያትንና ምድርን ከምንም ስለፈጠርክ አመሰግናለሁ። ቀንና ሌሊትን በኃይል ለይተህ ብርሃንን ወደ መኖር ተናገርህ። ጌታ ሆይ፣ በጨለማ ሳይሆን በብርሃንህ እንድሄድ እርዳኝ። ውኆችን ስላዘዝክ ሰማይን ስለፈጠርክ አመሰግንሃለሁ። ደረቅ መሬትን ከውሃ ስላወጣህ ምድርን ስለቀረጽክ አመሰግናለሁ። ሕይወትን እና ውበትን ለመስጠት ለፈጠራቸው እጽዋትና ዛፎች አመስጋኝ ነኝ። ጌታ ሆይ፣ የፈጠርከውን ምድር እንዳከብርና እንድንከባከብ አስተምረኝ። የፈጠርከው ሁሉ መልካም እንደሆነ አየህ እኔም እንደዚሁ በየቀኑ በህይወቴ ውስጥ የፈጠራ እቅድህን እንዳምን እርዳኝ በዙሪያዬ ካለው ትርምስ ስርዓትና አላማ እንዳመጣ ምራኝ እንደ ፍጥረት ሁሉ መንፈስህ በልቤ ውስጥ እድገትንና መታደስን ያምጣ በኢየሱስ ስም አሜን